ዛሬ እግዚአብሔርን ቃል የምንካፈለው ከሉቃስ ወንጌል ምዕራፍ 8 ቁጥር 18 ላይ ነው። መጽሐፍ ቅዱስ የያዛችሁ ሰዎች እንሂድና እናነባለን። ምዕራፍ ስምንት ቁጥር አስራ ስምንት ከላይ ጀምሮ ታሪኩን ታውቁታላችሁ። ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ውስጥ ስለ ዘሪው ምሳሌ የተናገረበት ጊዜ ነው እና ከዛ በኋላ መጨረሻ ላይ የዘጋበትን ክፍል ነው ማነበው። እነዛን ሁሉ ነገሮች ከተናገረ በኋላ ቁጥር አስራ ስምንት ላይ እንግዲህ እንዴት እንድሰሙ ተጠበቁ እንግዲህ እንዴት እንዲሰ እንድሰሙ ተጠበቁ ላለ ሁሉ ይሰጠዋል፣ ከሌለ ሁሉ ያው ያ ይወሰድበታል ይላል። በማርቆስ ወንጌል ላይ የሚለው ምን እንደምሰሙ ተጠበቁ ነው። ይሄንኑ ይሄንኑ ክፍት ሲዘጋው ምን እንደምሰሙ ተጠበቁ ነው የሚለው። እዚኛው ላይ ደግሞ እንዴት እንድሰሙ ተጠበቁ። ሌሎች መጽሐፍ ስኩሎች ላይ ስትመለከቱ በአብዛኛው እንዴት ከሚለው ጋር ስለሚያያዝ እኔ የመረጥኩት እንዴት የሚለው ነው። እንዴት እንደምትሰሙ ተጠንቀቁ የሚል ተጠበቁ የሚል ነው፣ ወይም ተጠንቀቁ። ስለዚህ ምንድነው ልሰ ዛሬ የእግዚአብሔር ቃል እንካፈልበት ትሩ እግዚአብሔርን ከልብ መስማት። እስቲ አሜን በሉዋ። ከልብ መስማት ማለት መስማት ይቻላል እንሰማለን። ብዙ ጊዜ ግን ከልብ መስማት ማለት ነው። እንደ ሰባኪ ብዙ ጊዜ ይሄ ነገር ብዙ ሰዎችን ሲያስጨንቃቸው አለ። ማለት በቃ እንደው ዝም ብለን ብዙ ህዝብ ሲሰበሰብ መናገር ደስ ይላል። እንዴት ደስ እንደሚልኩ ማለት በቃ እናንተ እንደዚህ ሁሉ ተሰብስባችሁ እኔ ብቻ ነኝ፣ ማንም ሰው ማይኩን አልተሻማኝም። ማለት አሁን ብቻዬን እኔ ቆንኩት እና ብቻዬን ስናገር በተለይ ደግሞ እናንተ በየመሃሉ አሜን እልል እያላችሁ ከጨመራችሁበት ሙቀት ይሰማል፣ እና ደስ ይላል። አቅላይ ይስካል እና፣ ደው ምን ሰሙ ሰሙ፣ ደው ተለወጡ፣ ጠቀማቸው የሚለው ነገር አያሳሰበኝም። እንደው በቃ እናንተ በለጠ እያደረጋችሁ እንደው ዝም ብለው እንትን ትሆነ ማለት ነው። ማይጨነቅ አይነት ሰባት ይቆንኩ ምንም አይነት ስሜት ቢኖራችሁ ነው። ያለጨብ እየሰማችሁኝ እያልሰማችሁኝ ዞን አስጨንቀ ዋናው ነገር ማጨብጨባችሁ ስለሆነ እንደውም እየሳትኩ እመጣለሁ እና እኔ ትዝ ይለኛል የመጀመሪያውን ሰርግ ላይ የሰበኩት ስብከት ትዝ ይለኛል እና የመጀመሪያው ስብከት ሀረር አማኑኤል ነበረ። የመጀመሪያው ስብከት በመካከላችን የመጀመሪያው ሰርግ የነበረው በአንድ በረከት እና ሂሩት የሚባሉ ልጆች ተጋባ እና የመጀመሪያው ሰርግ ላይ ሰባኪ ነበር እና ይገርማችኋል፣ እዛ ሰርግ ላይ በጣም ተዋጣል ስብከት

ማለት በጣም ስሜት ውስጥ ገብቼ እንደነበረ የታወቀኝ ጉባኤው ቀስ እያለ እየቀዘቀዘ ይሄ ልጅ ምን ነካው እያለ ሲመጣ ማለት ጀመር። እና ምን ልላችሁ ነው? ከዛ በኋላ ስወርጭ ቪዲዮውን ኤዲት ማስደረግ ይቻላል፣ ሌላ ሰው እንዳይሰማኝ ማለት። የራስህን ስብከት መልሶ አሳፈረ። ምን ልላችሁ ነው? አንዳንድ ጊዜ በተለይ ደግሞ እንደውም ወደ ማቸሪቲ ከመምጣታችሁ በፊት የሚያስጨንቃችሁ ሰው እልል ብሎ መስማቱ እንጂ በትክክል የሰማው ነገር ጠቅሞታል፣ ለውጦታል የሚለው አያሳስባችሁም። እና በተለይ እንደዚህ የኮንፈረንስ ሰባቶች በሽታ እሱ ነው እና እሱ ነው በአገራችን ሁሉም አለም ላይ በሽታቸው ሲሉ ጌታ ኢየሱስ ክርስቶስ ግን ሁለት ሰው የሚሰጡት ኮንፈረንስ ላይ ብዙ ይሰብክ የሚያስጨንቀው እልልታችሁ አይደለም የሚያስጨንቀው በየመሃሉ አሜን ማለታቸው አይደለም የሚያስጨንቀው ሰምተውን ይሆን ያደርጉት ይሆን የሚል እዚህ ጋር በጣም ብዙ ህዝብ ተከማቸው ነው የሰማው እዚህ ሉቃስ ስምንት ላይ ብዙ ህዝብ ተከማችቶ ይሰማዋልና ይገፋል፣ ይጨናነቃል። እርሱ ግን በመንፈሱ ጌታ ኢየሱስ ክርስቶስ ያ ሁሉ ህዝብ እየሰማው እዚያ ትልቅ ክርስቶስ ላይ እዚያ ትልቅ ኮንፈረንስ ላይ ኮንፈረንስ አልተሰማው ጥሩ ስሜት አልተሰማው። ስለዚህ ምሳሌ ሰጣቸው እና አንድ ዘሪ ሊዘራ ወጣ እና ምናምን የሚለው የዘሩ ምሳሌ ከሰጣችኋል እናንተ ሰዎች እየሰማችሁኝ አይመስለኝም የሚል ነው አለ። እየሰማችሁኝ አይመስለኝም፣ እንዴት እንደምሰሙት ለም ማለት አቴንሽን አትኩሮት ስጡ አትኩሮት ሰጥታችሁ እየሰማችሁ አይደለም እና ስምም የሚል መልዕክት ያስተላልፋል። ይህ በጣም በጣም አሳሳቢ ጉዳይ ማለት እግዚአብሔርን መስማት እንዴት እንደምሰሙ ጥጠ ላለው ይሰቷል የሌለው ደግሞ ው ያደ የሚመስለው እንኳን ይወሰድበታል። ለ የትኛውም ሰው አንድ ትልቁም ነገር እየነገራችሁ እያለ በደንብ እንዲሰሙ ይፈልጋል ወይም ደግሞ እናንተ እንደሚሰሙ ትፈልጋላችሁ አ ዝም ብሎ ሰው እንዲሰማችሁ ብቻ አይደለም የምትፈልጉት፣ የሰማችሁን ነገር በእርግጥ ከልብ እንደሰማችሁ ያንንም ነገር ደግሞ እናንተ እርዳታ የምትፈልጉ ከሆነ ያን እርዳታ ሊሰጣችሁ እንደሚችል ደግሞ እናንተ የምታስፈልጉት ከሆነ በእንደዛ አይነት መንገድ በትክክል አቴንሽን ሰጣችሁ ትደሰሙ ይፈልጋል እና አንዳንዴ ግን እኛ እንደሱ አይደለም የምንሆነው። ከሰዎችም ጋር ስናወራ እንደሱ እንሆናለን። ይገርማችኋል፣ ከእግዚአብሔርም ጋር እንደሱ እንሆና እና አንድ ሴት አንድ ጊዜ እንደዚህ ሆንኩ። ምሳሌዎች እነግራችሁ ወደም ቢገባችሁ ነው። እና እኛ ቸርች ያለች የትናት ግልጽ ሴት ናት። እና ስሟን አልነግራችሁም ታሪኩን አንዳንዶች ስለሚያውቁት ሊያውቁት ይችላሉ። ግን ስሟን አልነግራችሁም። በጣም ጭንቀት ውስጥ ገባች። አንድ ጭንቀት ውስጥ ገባች እና የፍርድ ቤት ኬዝ ነበራት። እና አዋራች እና ተዋራኛለች። እንዲህ ብላ እኔ ከግማሽ በኋላ ሴትዮዋን ትቻታለሁ ከግማሽ በኋላ እና እሷ ትነግረኛለች ለካ የልቧን ታወራኛለች። እንደዚህ አድርጌ እንደዚህ ሆኖ ፍርድ ቤቱ እንደዚህ ብሎኝ እንደዚህ ብሎኝ እንደዚህ ብሎኝ። እኔ የቱ ጋር እንደቆምኩ አላውቅም፣ ግን ቆሜያለሁ። ማለት በሌላ ሀሳብ ተወስጃለሁ፣ በራሴ ነገር ተይዛለ እና ቆሜያለሁ። መካከል ላይ ምን እንደነቀኝ ያለ ይገርማል። ላልኩ ይገርማል ስል እርሷ እንደኔ ግብዛ አልነበረች ምኑ፣ ማለት ምኑ ነው የሚገርምህ ማለት በጣም ተቆጣ። ምን ነው የሚገርመው አለች። አይ ብላ መጀመሪያ ታሪኩ ሲጀመር የነገረችን ስም ነበር እና እየከሌ ነገር ስላት እየከሌን ታሪክ እኮ ቅድም ጨረስኩልህ። ለካ ሌላ ታሪክ ጀምራለች። እሱ እኛውን ጨርሳል። እኔ ግን የቆምኩት ጋር ነው። ፊቷ ላይ ያየሁት ሀዘን ትዝ ይለኛል። በጣም እንዳዘነች ያየሁት በምን ይቅርታ ልጠይቃት? እንዴት ብዬ ላስረዳት? ያለውበትን እያሰብኩት የነበረው ነገር ምን ብዬ ላካፍላት ወገኖች ይሄ ከሰው ጋር ሲሆን እግዚአብሔር ስንት ጊዜ እንደዚህ እንደሆነ ልነግራችሁ አልችልም። በጉባኤያችን መካከል መልእክት እያመጣልን፣ በግላችን እግዚአብሔር እየተናገረን፣ በቤታችን እግዚአብሔር እየተናገረን ብዙ ጊዜ እኛ ከሌላ ጋር ቆመናል፣ የሆነ ቦታ ላይ ቆመናል። እና ብዙ ጊዜ ከልብ የማንሰማበት ጊዜ አለ፣ ሀሳባችን በሌላ ነገር ይከፈላል። ጌታ ኢየሱስ ክርስቶስ እንደዚህ ያለው ሁኔታ ደጋግሞ ገጥሞታል። እሱ ከልቡ ነው የሚነግራቸው፣ ከልቡ ሲያስተምራቸው ሌላ ቦታ ነው ሉቃስ 12 ላይ ትዝ ይላቸዋል፣ አንዴ ታሪክ። ሉቃስ 12 ላይ ጌታ ኢየሱስ ክርስቶስ ቢና የሚያስተምርበት ጊዜ በሚና ከ የሚገርም ትምህርት ነበር። ደሞ ዛጋኝ አትጨነቁ፣ እንደ ሁለት ቢጦች ምናምን ይላል። እኔ ደሞ የጸጉራችሁ እኮ ተቆጥሯል፣ አትጨነቁ ምናምን እያለ ነው የሚያስተምረው እና እዛ ቦታ ላይ ታችሁ ነው የዝባላ ባ ደሞ እርስ በርሳቸው እየተገፋፉ እየተረጋገጡ ሁሉ ይሰሙት ነበር እና እንዲ ይላሉ፣ ይሰማሉ። እስቲ አትሻፍረኝ ለይበት ምናምን ይላል። እና ጌታ ይህን ጊዜ ምንድን ነው የሚያስበው? በቃ እየሰሙ ነው አይደል በዚህ ቅልጥ ባለ ስብከት መካከል ልክ ጌታ ሲጨርስ አሜን ሲሉ አንድ ሰው ጥያቄ አለኝ አለ። የገባው ሰው ነው በጣም እየሰማ ያለ ሰው ነው። እንዲህ ሰው ማ እሺ ተናገር ሲባል፣ ወገኖች ሆይ ከትምህርቱ ጋር በምንም መንገድ ልታዛምዱት ማችሉትን ጥያቄ ጠይቂ፣ በምንም መንገድ ልታቀራርቡት ማችሉትን ጥያቄ ጠይቂ። እንደዚህ አለው። ጌታ ያ ሁሉ ትምህርት ካሰማራ ጌታ ጥያቄ ወንድሜ ርስቱን ከኔ ጋር እንዲካፈል ንገረው። አይ ወንድም ጌታ እንዴት የዚህ ሰውዬ ጥያቄ ዳበሳቸው ለታሉ በምንድን ምን አላችሁ። አንተ ሰው በመካከላችሁ ፈራጅ፣ አካፋይ፣ እርስት አካፋይ ያደረገኝ ማን ነው? በጣም ነው። ከዚያ በኋላ የመጨረሻ የሰጠው ለካ የሰውዬ የተያዘበት አንድ መንፈስ ነበር። ያ መንፈስ ምንድ ነው? መጎምጀት ይባላል። ለካ በመጎምጀት መንፈስ ውስጥ ሆኖ ነበር ቃል ውስጥ ተቀምጠ ነበር እና እሱ የሚጎመጀው የሚያሰላስለው ሌላ ነገር አለ። ልክ አንዳንድ ጊዜ እንደምትሆኑት ዛሬም አሁን በዛት እየገባቸው ያላችሁ ሰዎች በኢየሱስ ውጡ! ማለት እኔ እየተናገርኩ ያቺ እዛ ሰፈር ያለችው እዛ ጋር ያላችሁ ሰዎች ዛሬ ውጡ! እና እሱ ለካ እያችሁ ጌታ እዚህ ጋር ያስተምራል ይናገራል። እሱ ግን ምን እያለ ነው? ወንድም እኮ ግማሹን ቢሰጠኝ እዛ ጋር መሬቱ ገዝቄ ግማሹን ይላል እሱ ሌላ መንፈስ ውስጥ ነው ያለው። ናካ አስለኛል በመጎምጀት መንፈስ ውስጥ ነው ያለው። አላጌታ ምን አለ? የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ እና አንዳንድ ጊዜ ያያችሁ ሰዎች እንደሱ አይደለም የሚሰሙት። እኔ ብዙ ጊዜ ይጣቀም ይገርመኛል። አንዳንድ የሚገጥማችሁ ሰዎች በጣም በቃ እግዚአብሔር ወንድም፣ በጣም ጌታ ባንተ ተናግሮኛል። እስቲ ምን ተናገረሰ? በፍጹም እናንተ ያላችሁት ነገር አይደለም። ጌታ የተናገራችሁ ከቤት ይዘውት የመጡት ነገር ነው የተናገራችሁ እግዚአብሔር አልተናገራችሁም፣ እኔም አልተናገርኳችሁም። ራሳችሁ ለራሳችሁ የተናገሩት፣ ምክንያቱም ራሳችሁ በዚያ መንፈስ ውስጥ ተይዘው ነበር። ዛሬ ልንገራችሁ ያላችሁት በንጉሥ አደባባይ በሰማይ ንጉሥ በሰማይ ንጉሥ ቤት ላይ ያላችሁ፣ በዚህ በሰማይ ንጉሥ ፊት ስትሆኑ አዋጅ የሚያወጣ ከሰማይ አንድ ንጉሥ አለ። ለሱ ብቻ ጆሮዎቻችሁን ስጡት። አሜን። የራሳችሁ ናታስ። እና ይሄ የነሱ ብቻ አይደለም እንደገና ማርቆስ ምዕራፍ አስር ላይ ሄዳችሁ ስታነቡ ጌታ ኢየሱስ ክርስቶስ ካስተማረ ከሰበከ በኋላ እስቲ ንዋል ና ደቀ መዛሙርቱን ወደ ኢየሩሳሌም እሄዳላችሁ እና ተነሱ። ወደ ኢየሩሳሌም ሲሄዱ ከፊት ከፊታቸው ይቀድማቸው ነበር፣ ና እየተከተሉት ነበር ደግሞ ይፈሩ ነበር፣ ደግሞ እየተገረሙ ይከተሉት ነበር ይላል። አለቃ እየፈሩ ይከተሉት ነበርና የራሱ እየተነጋገሩ እያ ወደ ኢየሩሳሌም ምን አስኬደው? ኢየሩሳሌም እኮ የሚጠሉት፣ የሚገድሉት ሰዎች አሉና ምን አለ? እዚህ እያሉ እያሉ የባሰ ግራሰኛቸው እንደዚህ አላቸው። የሰው ልጅ በዛ ይገፉታል፣ ያንገላቱታል፣ ይተቁበታል፣ ይሰልቡታል። ጌታ ያንተ ነው አይደል? እናንተ አስቡ፣ በጣም የምትወዱት ሰው እንደዚህ ልሆን ነው፣ እንደዚህ ልሆን ነው፣ ወይም ደርሶ መጥቶ በሽታ እያለ በጣም ደነግጦ እንደዚህ አይነት ይባላል እና በጣም በቃ መትረፍ አልችልም፣ ሐኪሙ ቀናት እንደቀረኝ ነግሮኛል ቢላችሁ አስቡት። ምን አይነት ስሜ ነው የሚሰማው? ጌታ ጌታን እንደሱን ያላችሁ ይገዱታሉ ማለት ይገርፉታል እና በቃ ይተሙበታል ሲላቸው፣ እናንተ ሰው ትንሽ አይደነግጥም ትንሽ ጌታችን እንዲህ ሊሆንብን አይልም? ያውም ሐዋርያት ያውም የተማመነባቸው ያውም አሁን ወንጌሉን በእጃቸው ጥሎላቸው ሊሄድ የተዘጋጀ ምንም አልመሰላቸውም መሰለኝ እኔ እንጃ ማለት ወዲያውኑ ልክ ጨረስካል ጨረስካል ጥያቄ ያለን አሉት እንድዘሰሱ ጥያቄ ያለን አቤት ጠይቀው አንተ ጠይቀው ይባሉ ወንድማማቾቹ ናቸው የዘብዴዎስ ልጆች ያዕቆብና ዮሐንስ አንተ ጠይቀው አንተ ጠይቀው በቃ ይጠይቋሉ ምናምን ይባላል እሺ ጠይቀው ምንድነው ጥያቄያቸው ጌታ አትሄድብን እኮ አይደል? አትሙትብን እኮ አይደል? ጌታ ወይ አቤት። ጥያቄያችን ስናሰላ ስለነበረው ተናገሩ። አይ በቃ በክብረ ስትመለስ አንዳችንም በግራ፣ አንዳችን በቀኝ። ይህን ማለት አባቴ ሊሞት ማለት እያጣጣረ በጣም አስፈላጊና ወሳኝ ነገር እየነገረኝ እያለ ድንገት አባቴ ልክ እንደ በጣር ድምፅ ልጅ እያለ እያወራ ድንገት እሱ ሲጨርስ፣ ማለት ያችን ቁልፌት የት ያስቀመጥካት ብለው እንደሱ ማለት እኮ ነው። ወይ ማይጠቅም ነገር ብጠይቀው ማለት ነው፣ ምንም አንሪለትን የሆነ ረለቫንት ያልሆነ ነገር ብጠይቀው፣ አባቴ እንዴት ከነ ሐዘኑ ወደ መቃር እንደሚሆን ይታየኛል። ምን አይነት ልጅ እንደወለደ ግን ጌታ የምሕረት አምላክ ነው አለ

ግን አንድ ነገር ነገራችሁ፣ ተስፋ ቡረጡ በግራና በቀኝ በተመ- መቀመጥ እኔ ሳልሆን የሚሰጣችሁ አባቴ ነው። ወገኖች ሆይ ሰው ብዙ ጊዜ በራሱ ሀሳብ ሲያዝ እግዚአብሔርን መስማት አይችል። እግዚአብሔርን መስማት አይችል። አሁን በዚህ ማለዳ እናንተ እግዚአብሔር ልትሰሙ መጣችሁ። ሰዎች ምን ያህሎቻችን ነን፣ እግዚአብሔር ዛሬ ምንድን ነው የሚለኝ? እኔ የምፈልገው አለ እኔ የምፈልገውን አለ ምንድን ነው የሚለኝ? እግዚአብሔር ለእኔ መናገር የሚፈልገው ነገር ምንድን ነው ብለን ያሰብን ስንቶቻችን ነው? በብሉ ኪዳንም ሆነ በአዲስ ኪዳን የእግዚአብሔር ሙግት ሕዝቡ በደንብ እንዲሰሙት ነው፣ በደንብ እንዲሰሙት ነው። ብዙ ጊዜ ግን እግዚአብሔርን ስንሰማው አንገኝ። መስማት ማለት ዝም ብሎ በቃ ዛሬ እንደሰበኩ ስብከቴን መስማት አለ የሰማ ስብ ማለት መጽሐፍ ቅዱሳችን ያዕቆብ አንድ ላይ የሚናገረው አይታችሁታለን። ያዕቆብ አንድ የሚናገረው ስለ መስማት ሲናገር ቃሉን ሰምቶ ወዲያው የሚረሳ ሰው ልክ የተፈጥሮ ፊቱን በመስታወት እንደሚያይ ፊልም ወዲያው እንደሚጠፋበት አይነት ሰው ነው ነው ቃሉን የሚሰማ ማለት ግን የሚያደርግ እንደሆነ ይነገራል። ቃሉን ሰምቶ ኦኬ፣ እግዚአብሔር ዛሬ እንዲህ ተናግሮኛል የሚል ሰው እግዚአብሔር እንዲህ ተናግሮኛል ከዚህ ሰው ወጣ እንዲህ ነው ማለት ነው ብሎ የሚወስን ሰው ማለት ነው። ዛሬ እግዚአብሔር ሲናገራችሁ ለመስማት ስንቶቻችሁ ለዚህ እንደተዘጋጅ ይበላል። በዚህ ዘመን አንድ ያጣነውት ነገር የሚመስለኝ ለኔ እግዚአብሔርን በደንብ አንሰማው። እመኑኝ፣ በደንብ አንሰማው። በደንብ አንሰማው ማለት ሰምተን ከዛ በኋላ እስ ከሰዓት በኋላ ስንቶቻችሁ ናችሁ ልክ ገዝግጣችሁ የሆነ ነገር ወሯችሁ እግዚአብሔር ተናገረ ብላችሁ እቤት ከገባችሁ ባለቆች ሄድ፣ ጌታ ይህን ተናግረኛል ይህኛውን አስተካክለዋለሁ ደግሞ ይህን ተናግረኛል ይህን አስተካክለዋለሁ። የሚል ስንቶቻችን ግን በቃ ልክ እንደ ስኬል ስኬል ሰላት ሶስት ላይ ያለው እዚህ እላቸዋለሁ እ ደስ ይለዋል በእነሱ ሙድ ይዘውበታል። ሙድ ያዘበት ምናምን ታውቃለች እና ሙድ ይዘውበታል ካ በስኬ ምንድን ነው የሚሉት ን ይላል ስቄን ደግሞ ደስ ብሎ ሊሰሙ ይመጡ ነው ምናምን ሲል፣ ኧረ እግዚአብሔር ቀዝ ሙድ ይዘው ምንድን ነው ልክ ሰው እንደሚመጣ ነው፣ ሊሰሙ እንደሚመጡ ነው የሚመጡ ልክ ግን ምንድን ነው አንተ ልክ እንደው ደና በገና ተጫዋች ደና ጊታር ሙዚቃ ተጫዋች አለ ያ እግዚአብሔር ሰው ደግሞ ምን አለ እግዚአብሔር ደግሞ በእሱ ተናገረ ብለው ሊሰሙ ዝም ብለው ሊያፈዙብ ነው የሚመጡት። አንተ ጊዜ እኔ እንደሱ እየሆነን ያለን ያለኝ ይመስለኛል፣ ቸርች መምጣት ወገኖች፣ ወይ ሙድ አይደለም። በደንብ በልዋ ናስቲ። ቆይ ደግሞ ዛሬ ምን እንዳሉ እንስማ። የሰማይና የምድር ጌታ ልዑል እግዚአብሔር የሚናገርበት ስፍራ ነው። ዛሬ እግዚአብሔር እንዲለውጠን ያስፈልጋል። አሜን። እንዲለውጠን ማለት በቃ መስማማን ማለት። እናንተ ወገኖች እነዚህ ቃሎች እንዴት ውድ መሰላችሁ! ስንት ሰማይ አቋርጠው እንደሚበጡ፣ እንዴት ውድ ቃል መሰላችሁ! የቃል መልአክ እንዴት እንደሚንቀጠቀጡ በዚህ ቃል እና በብሉ ኪዳንም በአዲስ ኪዳን የሚያደርግ ምንቁት እሱ እንዲሰሙት ነው። ኢሳይያስ ላይ እንደዚህ ይላል፣ እኔ ደግሞ የተሳለቀባቸውን እመርጣለሁ አለ። የተሳለቀባቸውን በእግሩ ላይ ያሸሁባቸውን የተሳለቀባቸውን እመርጣለሁ። የፈሩትንም ነገር አመጣባቸዋለሁ ይላል። በህዝቡ ላይ ለምንድን ነው እግዚአብሔር የምታደርገው? በፊት ክፉ ነገር አደረጉ። ያልደርኩት መረቱ እንጂ በጠራው ጊዜ መስ በተናገርኩም ጊዜ አልሰሙኝም እና ይላል። ስለዚህ እግዚአብሔር እኔ ሳልት ይሰጣቸዋል። ለምን በተናገርኩ ጊዜ አልሰሙ? በኤርሚያስም ላይ ይሰሙኝ ዘንድ ለማናገር ለማናገራሉ ለማንስ አስጠነቅቃለሁ። እነሆ ጆሮቸው ያልተገረዝሽናል ለመስማት አይችሉም። ከዚህ በኋላ ያለውን ቃል ተሰሙ ስሙ። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸው ማለት እየተሰበክ የእግዚአብሔር ቃል በስርዓት አይናገርም። የእግዚአብሔር ቃል ማለት የሰው ፕራይቫሲ ምናምን ነው የሚሉት። ማለት ልክ የእግዚአብሔር ቃል ሲነገራቸው፣ እውነት ሲነገራቸው እንደ ስድብ ነው የሚቆጥሩት። እና ለማን እናገራለሁ አለ እግዚአብሔር። ታዲያ ለማን እናገራለሁ? የእግዚአብሔር ቃል ልክ እንደ ስድብ ከሆነባቸው፣ ደስ የማያሰኛቸው ከሆነ እንዴት እናገራለሁ ይላል። ወገኖች ወይ እግዚአብሔር ከምንም በላይ ስንሰማው ደስ ይለዋል። ስንዘምር ደስ ይለዋል። አሜን በሉ በእውነት ስንዘምር ደስ ይለዋል። አስራት ስንሰጥ እግዚአብሔር ደስ ይለዋል። ትንቢት ስንናገር እግዚአብሔር ደስ ይለዋል። ሳገለግል እግዚአብሔር ደስ ይለዋል። ከእነዚህ ሁሉ በላይ ግን እግዚአብሔር ስሰማው ደስ ይለዋል። ከየትኛውም መስዋዕቴ የበለጠ እግዚአብሔር ደስ የሚያሰኘው ነው ምን እንደው ታውቃላችሁ? እሱን መስማቴ ነው። እሱን መስማቴ ነው። ለዚህ ነው ትዝ ይላችኋል አይደለም፣ ያሳኦል የሚባለው ንጉሥ እግዚአብሔር አማሌቃውያንን አጥፋ ጨርሰ ፈጽመ አጥፋቸው ብሎ ተመለሰ። ግን እንደ በከፊል እግዚአብሔርን ቃል የሰማውና ሲመለስ በቃ ደስታ ነው ቤቱ፣ በቃ የከብቱ ድምፅ ይሰማል፣ የእልታ የከበሩ ድምፅ አለ፣ እና መስዋዕት ሊያቀርቡለት ለእግዚአብሔር ይዘው መጥተው ተዘጋጅቶ እያለ ሳሙኤል ግን ወደ እሱ መጥቶ ያለው ነገር ይገ በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና የሚታረል መስዋዕት ደስ ይለዋለን? ማለት የሚቃጠል መስዋዕት እግዚአብሔር ደስ አይለውም? አይደለም፣ ይህ ንጽጽር ነው። ስለ ማነጻፀር ነው የምናወራው። ስናነፃፀረው እግዚአብሔር ቃሉን በመስማት ደስ እንደሚለው የአውራ ስብ ይዛለት ብትመጣ፣ የከብት ደም ይዘለት ብታፈስለት እግዚአብሔር ደስ ይለው ሲነፃፀር ነው እንጂ እግዚአብሔር እኮ መስዋዕት የጠየቀው ራሱ እግዚአብሔር ነው፣ ራሱን የጠየቀው። አያችሁ ሌላው ነገር ደፍጠን ማጥፋት አንችንም እግዚአብሔር ይፈልጋል መስዋዕታችንን እግዚአብሔር አስራታችንን ይፈልጋል እግዚአብሔር ዝማሪያችንን ይፈልጋል እግዚአብሔር እነዚህ ሁሉ ያከብራል ግን ወገኖች ከነዚህ ከእነዚህ ሁሉ በፊት እግዚአብሔር የሚፈልገው ምን ጦጣላል እሱን መስማት እሱን መስማት የማይሰማችሁ ልጅ የፈለገውን ቢያደረገላችሁ ምን ምን ትሰኛቸዋል እና እሱን መስማት ወገኖች ሆይ ቅድሚያ የሚሰጠው ነገር ነው ለዚህ ነው መክብብ አምስት አንድም ላይ ሲናገር ወደ እግዚአብሔር ቤት በገባ ጊዜ ይላላል እግርህን ጠብቅ። ብቻ አይደለም የሚለው ምንድን ነው የሚለው? ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነሱ ክፉ እንዲያደርጉ አያውቁም። እና ይላል ለመስማት መቅረብ ከሰነፎች መስዋዕት ይቀርባል። ዝም ብሎ አልባለ ሰው ለእግዚአብሔር የፈለገውን ሚሊየን ብር ዶላር ይዞለት ቢመጣና መስዋዕት ከሚያቀርብለት ይልቅ እግዚአብሔር ለመስማት የቀረበው ሰው ያደስ እኛ ለኔ፣ ኢምፕረስ ምን ነው በቃ፣ ዋው፣ ይሄ ቸርች አፈራርሶ እኮ ህንጻ ሰራለን ብለን በሆነ ሰው ደስ ብንሰኝ እግዚአብሔር ከላይ ሆኖ ያዝናል። ታውቃላችሁ፣ እግዚአብሔር ኢምፕረስ የማንም ስጦታ ኢምፕረስ አያደርገው፣ የማናችንም ስጦታ የማናችንም፣ ምንም ብንሰጠው ማለት ነው፣ ነፍሳችንን እንኳን ለእሳት አቃጥለን ብንሰጥ ሰጥ እግዚአብሔር ካልሰማ ነው ምንም ምንም ምንም አያስደስተው። ስለዚህ ወደ እግዚአብሔር ቤት በገባ ጊዜ ግን ለመስማት ቀረ። ለመስማት መቅረብ ከሰነፎች መስዋዕት ይበልጫል ስለዚህ ወገኖቼ ስንቶቻችንን እግዚአብሔርን በደንብ የምንሰማው? ስንቶቻችንን እግዚአብሔርን በደንብ እያደመት ነው ያለን? ለመለወጥ ራሳችንን የሰጥነው ስንቶቻችንን? ቃሉን ግን በአግባብ ብንሰማ መጽሐፍ ቅዱሳችን ተስፋ ይሰጠናል። አሜን በሉ። ቃሉን በአግባብ ብንሰማ መጽሐፍ ቅዱሳችን ምን ይነግረናል? በእርጋታ እንቀመጣለን ከመከራ ስጋት ሁሉ እናርፋል። መጽሐፍ እንድሱ ነው የሚለው የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋትም ያርፋል። እስቲ የሚሰማኝ በሉ። የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። በሉ ሃሌሉያ። አያችሁ፣ እግዚአብሔርን ብንሰማው በእርጋታ እንቀመጣለን። አንታወቅም፣ አንረበሽም፣ አንረበሽም። የእግዚአብሔርን ቃል የሚሰሙ በአግባብ የሚሰሙ የእግዚአብሔርን ቃል የሚከተሉ ሰዎች ወገኖች ሆን በህይወታቸው እርጋታ የተሞሉ ናቸው። የሚፈሩ ቀስቃሾች አይደሉም። የሚታወቁ ሰዎች አይደሉም። ምክንያቱም መጽሐፍ ቅዱስ ተስፋ ሰጥቻቸዋለሁ የሚሰማኝ ግን በእርጋታ ይቀመጣል። ያ በእርጋታ ተረጋ በቃሉ ምክንያት ተረጋግቶ ይቀመጣል። ደግሞ ከሚያሰጋው ከመከራ ስጋት ያ ይሄ ብቻ አይደለም። በእግዚአብሔር ዘንድ ተመስጋኞች እንሆናለን። እሱም ብንሰማው እግዚአብሔርን የምንሰማ ሰዎች ብንሆን ተመስጋኞች ነው የምንሆነው። መጽሐፍ ቅዱሳችን ሲናገር በምሳሌ ስምንት ሰላሳ አራት ላይ የሚሰማኝ ሰው ምስጉን ነው፣ እለት እለት በቤቴ መግቢያ የሚተጋ የደጀን መድረክ የሚጠብቅ ይላል። የሚሰማኝ ሰው ምንድ ነው መስኩን ነው። እግዚአብሔርን የሚሰማ ሰው ብዙ ነው መስኩን ነው። ወገ አዲስ ኪዳናችንም እግዚአብሔርን ስለ መስማት ሲናገር ይሄማ በነገሩ ሁሉ ይባረካል ነው የሚለው። የአዲስ ኪዳኑ በተለይ በጣም ነው የሚያስደስተው። ያዕቆብ አንድ ሃያ አምስት ላይ እንደዚህ ብሎ ይናገራል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራ ሁሉ የተባረከ ይሆናል። እስቲ በስራ ሁሉ በ በአንዳንድ ነገር አደለም። የእግዚአብሔር ቃል እኮ ብንሰማው እኮ እኛ እንደው ዝም ብለን እንትንሆንን እንጂ እኮ ብንሰማው እኮ ነፃ የሚያወጣ ቃል ሰው ቃሉን በደንብ አይሰማም እንጂ ወገኖች ሆይ የምትፈሩት ነገር ይዟችሁ ቃሉን ስሙበት፣ ግድ የላችሁ ከምትፈሩበት ነገር ቃሉ ነፃ ያወጣችኋል አለ። የምትወዱት ነገር ካለ የምትወዱትን ነገር ቃሉ ትናንሱን ስሙት እሱ ነፃ ያወጣቸዋል። እና ፍጹም የሆነው ነፃ የሚያወጣውን ምግብ ተመልክቶ የሚጸናበት ስራ ነው የሚጸና ያልሆነ እንጂ ሰምቶ የሚረሳ ያልሆነው ሰው በስራ ሁሉ የተባረከ ይሆናል ነው። በነገር ሁሉ መባረክ ከፈለግን እግዚአብሔርን ቃል ነው መስማት ያለብን። ስለዚህ ጌታችን የእርሱን ቃል በአግባብ እንድንሰማ ነው ምን ብሎ የሚናገረው፣ እነዚህን ቃሎችን በደንብ ስሙ። እንዴት እንድሰሙ ተቀበሉ። መጽሐፍ ቅዱስ የምሰሙትን ሁሉ ተቀበሉ የሚል አላስጠነቅቀም። የምሰሙትን ሁሉ ተጠብቆ አይደለም የሚለው። ማለት ሁሉንም ሰሙ አይደለም። ሁሉንም ድርግም የሚያፈሱባችሁ ምንም ተቀበሉ አይደለም። አንዳንድ ጊዜ እኔ እሰማለሁ በደንብ ግን የማንሰማው አውቄ ማንሰማው አለ አይደለም። አውቀን የማንሰማው አለ። ይሄ ከእግዚአብሔር አይደለም የምንለው አለ። ምክንያቱም እዚህ ጋር የቆመው ጌታ ኢየሱስ አይደለም፣ የኤርሚያስ ነው አይደለም። ጌታ ኢየሱስን ያለምንም ሳልጠራጠረው ሰሞኑን አንዳንድ ጊዜ ግን መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ሲነግሩ አንዳንድ ሰዎች ሰዎች ድካም ስላለባቸው አንዳንድ ጊዜ የራሳቸውን አንዳንድ ጊዜ የሌላ ይነግሩናል። መጽሐፍ ቅዱስ ሁሉንም ስሙ አይደለም ሚለን፣ ግን እንዴት እንደምንሰማ መጠንቀቅ አለብን። ቴንሽን የምትለያዩ ትምኮ ደግሞ ትክክል ነው ትክክል አይደለም የምትሉ ስትሰሙ ነው። ስለዚህ እንዴት መስማት ግን ይህንን ባናደርግ እንዴት እንደምትሰሙ ተጠበቁ። ይህንን ካደረጋችሁ ላለው ይጨመርለታል ይውላችሁ። ይሄ ላለው ይጨመርለታል ማለት እዚህ ጋር የተጠቀመበት ቃል ሌላ ቦታ ይኖራል። እዚህ ጋር ግን ላለው ይጨመርለታል ያለው እንደው መቶ ብር ላለው ሁለት መቶ ብር ይደረግለታል። እኛ እኮ እንደሱ ነው። አይደለም፣ እንደው ቃሉን ካውድ ውጭ ነው የምንተረጉመው። እንደሱ አይደለም የሚለው ድሮውን ላለው ይጨመርለት እዚህ ጋር ላለው ይጨመርለታል የሚለው ሌሎችን የመጽሐፍ ቅዱስ ትርጉሞች ይላል። ታምሩት ምንድነው የሚለው የእግዚአብሔር ቃል በደንብ የሰማና የእግዚአብሔር ቃል የጠበቀ ያለው ሰው የበለጠ አንደርሳን የሚጨመርለት የእግዚአብሔር ቃል የበለጠ እንድትረዳ ይደረጋል ነው ነው

ማለት ምንም እግዚአብሔር ቃል የማይገባው ሰው ይሆናል። አንደርሰን የሌለው ሰው በጨለማ የሚመላለስ ይሆናል። ስለዚህ ወገኖች ከጨለማ መውጣት ትፈልጋላችሁ? እግዚአብሔርን እንስማው። እግዚአብሔርን መስማት ብቻ አይደለም ደግሞ ያልኩት ከልብ እንስማው። እግዚአብሔር ከልብ ስንሰማው ደስ ይለዋል። ስለዚህ ወገኖች ዛሬ እንኳን ይህን እየሰማችሁ፣ ዛሬ እንኳን ይህን እየተናገርኩ ያለሁ ምናልባት በሌላ ነገር ውስጥ ያላችሁ ግን የላችሁ እግዚአብሔር ዛሬ የሚመልስ መንፈስ ይሰጣችኋል ወደ ቃሉ የሚመልስ ማለት ነው ወደ ቃሉ የሚመልስ ቃሉን አደርጋለሁ ይል የሰማሁትን ቃል ፈጽማለሁ ይል ማለት ነው እና አንድ ጊዜ ገረመኝ እኔ አንድ ጊዜ ጅጅጋ ኮንፈረንስ ነበርና እዛ ላይ ደሉ እያገለገለ ነበር ወንጌል ላይ ጸጋይ እያገለገለ እያለ እና ኃይለኛ የንሳ እኛ ሁላችን እያለቀሰን ነው የምንሰማው ንሳን የሚያስገባ መልዕክት ነው እየተናገረ ያለው እና ገረመኝ እንደ የተናገረ እውነት መልዕክት አመጣት እግዚአብሔር ወዲያው ተናገረው አንድ ሰው ሲወጣ እንደዚህ ብሎ መልዕክት ተናገረ። አንተ ሰው ምትወጣው አለ አንተ ሰው የምትወጣው አሁን የትም አይደለም፣ ተዩ የኃጢአት ቀጠሮ አለ ወደ ሆነ ቦታ ልደርስ ነው እና እንደዚህ እንደዚህ ነው እግዚአብሔር ያሳየኛል። ሰውየው ደንግጦ ተመለሰ። ተንበርክኮ ማልቀስ ጀመር። ይገርማቸኋል። ሲወጣ ለካ ተሳት የነበረው ሰአቱ አልደርስለት ያሉ ያንም ያህል አስፈሪ ንስሐ የሚያስገባ መልዕክት እየተሰበከ ለካ ያን ያህል ይጨነቅ የነበረው ሰውየው ሰባፊያ ጨርሰም እንዲ ብሎ ወደዛ ወደ አዳት ነው ብዙዎቻችን ደስ ነው አያችሁ ስብከት ካለቀ በኋላ ቀጥሎ የምንሄድበት ነገር ሁሉ ያው ነው ቅድም ስንሰማ የነበረው ነገር እንኳን አያስደነግጠንም ዛሬ እግዚአብሔር ከዚህ መንፈስ ያወጣል ማለት ነው ያውጣል የእግዚአብሔር ቃል በአግባብ መስማት ማለት የእግዚአብሔር ቃል በአግባብ መስማት ለእግዚአብሔር ቃል ልባችንን መስጠት እግዚአብሔር እንደዚህ እንድንሆን ነው የሚፈልግ እግዚአብሔር ሙሉ ልባችንን እንድንሰጠው በሙሉ አቴንሽን እንድንሰማው ይፈልጋል እንጂ ዝም ብለን ቃሉን ሰምተን ብቻ ወዲያው የምንረሳ ምንም በቃ ልክ እንደ በገና እንደ አንድ አጫዋች ኮሜዲያ ቆጥራችሁም እንደተወጡ እግዚአብሔር ፈቃዱ አለ። የእግዚአብሔር ቃል ንፈልገው፣ እግዚአብሔር ይረዳል።